ሴቶችን ያላካተተ ውድቀት ም ሆነ ድነት የለም ጀግና ወንዶችን ለዓለም ያበረከቱ ጀግና ሴቶች ናቸው አንቺ ተጽዕኖ ፈጣሪ አገልጋይ ሴት ነሽ የአገልጋይ ሴት ራዕይ የተጀመረው በ 2012 ዓ.ም ነበረ እግዚአብሔር መንፈስ በሚቀጥሉት ዓመታት በሚነሱ ሀያላን ሴቶች የቤቴን መድረክ አጠራለሁ ብሎ ተናገረ ሴቶችን ያላካተተ ውድቀትም ሆነ ድነት የለም። ጀግና ወንዶችን ለዓለም ያበረከቱ ጀግና ሴቶች ናቸው። አንቺ ተጽዕኖ ፈጣሪ አገልጋይ ሴት ነሽ። በጌታ ኢየሱስ ክርስቶስ የዘር ሀረግ ውስጥ ኃያላን የሆኑ ጀግና የሆኑ አምስት ሴቶች አሉ። ማቴዎስ ወንጌል ምዕራፍ አንድ ላይ በጌታ ኢየሱስ ክርስቶስ አገልግሎት ውስጥ እስከ መስቀሉ ድረስ ያም ብቻ ሳይሆን ደግሞ የትንሳኤ ምስክሮች ናቸው። ሉቃስ ወንጌል ምዕራፍ ስምንት ላይ ስናነብ ጌታ ኢየሱስ ክርስቶስ በምድር በሚያገለግልበት ጊዜ በገንዘባቸው ሁሉ ሳይቀር ያገለግሉ ነበረ። ሴቶችን ያላካተተ ውድቀትም ሆነ ድነት የለም። ሴቶችን ማብቃት ቤተሰብን ማብቃት ነው። ቤተሰብ ሰላም ሲሆን ደግሞ አገር ሰላም ይሆናል። የትንሳኤው ምስክሮች ነበሩ። ዛሬ ደግሞ የመጽቱ መስካሪዎችን የማስነሳት አጀንዳ ነው። አገልጋዩ ሴት ለተጽዕኖ ፈጣሪዋ ሴት የተጻፈ መጽሐፍ። ሴቶችን ያላካተተ ውድቀትም ሆነ ድነት የለም። ጀግና ወንዶችን ለዓለም ያበረከቱ ጀግና ሴቶች ናቸው። የምንሰራቸው ሶስት ወሳኝ ስራዎች አሉ፦ ማማከር፣ ማሰልጠንና ማገዝ እንደ እግዚአብሔር መልካም ፈቃድ 120 ሺህ እኔ ተጽዕኖ ፈጣሪ አገልጋይ ሴት ነኝ ብለው የሚነሱ አንድ መቶ ሚሽነሪ ሴቶችን ባሉበት ቋንቋ ባሉበት ብሔረሰብ ውስጥ ባሉበት አካባቢ ማገልገል የሚችሉ አፍሪካዊቱን ተጽዕኖ ፈጣሪ ሴት የምናይበት እና ራሱን የቻለ ተቋም የምንገነባበት ከህልማቸው ጋር የምናገናኝበት የጌታ ኢየሱስ ክርስቶስ ትንሣኤ እንዳይነገር ለጥበቃዎች ገንዘብ ሰጥተው ነው። የኢየሱስ ክርስቶስ ትንሣኤ እንዳይሰበቅ እስከ ዛሬ ድረስ ሐዋርያቱ ሰርቀውት ነው ተብሎ በኢየሩሳሌም እንዲወራ የተደረገው። አንቺ እያለሽ በትንሣኤ ላይ የተዋሸው ውሸት በምጻቱ ስብከት ላይ ይደገመ በአውሮፓ፣ በአሜሪካ፣ በአፍሪካ ሀገራት በተለያየ አገር ያላቸው ይህን ምልክት እንዳጋጣሚ የምትሰሙ እህቶች እንደ እግዚአብሔር ሰው መናገር የምፈልገው ነገር ወንጌልን ለመስራት እንድትነሱ ጥሪ ማድረግ ፈልጋለሁ። ከዚህ ቪዥን ጋር ሚሽነሪዎችን ለመላክ ይህንን አገልግሎት ይዛችሁ ለመሮጥ፣ ምክንያቱም ሰማይ ላይ ስንሄድ እያንዳንዳችን ያደረግናትን፣ እያንዳንዳችን የሰራነውን ሽልማት የምናገኘው ራሳችን ስለሆነ ነው። አብራችሁን ይህንን አገልግሎት አገልግሉ። ማማከር የምትፈልጉ እንድንጸልላችሁ የምትፈልጉ ስልጠና የምትፈልጉ ከታች በስክሪኑ ላይ በምታያቸው ስልክ ቁጥሮች ደውሉልን፣ ጻፉልን። አብረን የክርስቶስን ወንጌል እንስራ። አንቺ ተጽዕኖ ፈጣሪ አገልጋይ ሴት ነሽ። አንቺ ተጽዕኖ ፈጣሪ አገልጋይ ሴት ነሽ።